ካንሰር የዞዲያክ አራተኛው ምልክት በስሜታዊ ጥልቀት በመንከባከብ ባህሪያትና ከቤትና ከቤተሰብ ጋር ጠንካራ ግንኙነት በመኖሩ ይታወቃል። ካንሰርን የሚገልጹ አንዳንድ ቁልፍ ባህሪያትን እንመልከት። ካንሰር የውሃ ምልክት ሲሆን፣ ይህም ስሜትን፣ ውስጣዊ ስሜትንና ስሜታዊነትን ያመለክታል። የውሃ ምልክቶች ብዙውን ጊዜ ከስሜቶችና ከንቃተ ህሊና ጋር የተቆራኙ ናቸው። ይህም የካንሰር ግለሰቦችን በጥልቅ እንዲረዱና በዙሪያቸው ካለው ስሜታዊ ሞገድ ጋር እንዲስማሙ ያደርጋቸዋል። ጨረቃ የካንሰር ገዢ የሰማይ አካል ነች። ጨረቃ ስሜትን፣ ደመነፍስን እና የእናቶችን ጉልበትን ይወክላል። ይህም ካንሰሮች የሌሎችን ፍላጎት እንዲንከባከቡ እንዲጠብቁና እንዲጠነቀቁ ያደርጋል። የካንሰር ምልክት ሸርጣን ነው። ይህ የነርሱን የመከላከያ ተፈጥሮን ያመለክታል። ልክ ሸርጣን ራሱን ለመከላከል ጠንካራ ሽፋን እንዳለ ሁሉ ካንሰሮችም ብዙ ጊዜ ውጫዊ ገጽታ አላቸው። ነገር ግን ለስላሳና ለውስጡ ተጋላጭ ነው። ማስፈራራት ሲሰማቸው ወደ ዛሎቻቸው ሊያፈጋፍጉ ይችላሉ። ካንሰር ተነሳሽነትና አመራርን የሚያመለክት ካርዲናል ምልክት ነው። ካርዲናል ምልክቶች አዳዲስ ፕሮጀክቶችን በመጀመርና እርምጃ ለመውሰድ ባላቸው ችሎታ ይታወቃሉ። ይህም ካንሰሮችን ለራሳቸውና ለሚወዳቸው ሰዎች ደህንነቱ የተጠበቀና መንከባከቢያ አካባቢን ለመፍጠር ንቁ ተሳትፎ ያደርጋሉ። ካንሰሮች ብዙውን ጊዜ እንደ ተቆርቋሪ አስተዋይና ርህራሄ ይገለጻሉ። በጠንካራ ስሜታዊ ብልህነት እና የሌሎችን ስሜት የመረዳት ችሎታ ይታወቃሉ። የመንከባከብ ተፈጥሯቸው ጥሩ ተንከባካቢና ደጋፊ ጓደኞች ያደርጋቸዋል። ሆኖም በስሜታዊነታቸው ምክንያት ስሜታቸው ሊሰማቸው ወይም በቀላሉ ሊጎዱ ይችላሉ። ካንሰሮች ብዙ ጥንካሬዎች ሲኖሯቸው ጥልቅ በሆነ ስሜታዊ ፍላጎታቸው የተነሳ ከመተማመን ወይም ከመጥበቅ ጋር ሊታገሉ ይችላሉ። የእነሱ ስሜታዊነት እንዲሁ ነገሮችን በግል እንዲወስዱ ወይም የሚወስዳቸውን ሰዎች ከልክ በላይ እንዲጠብቁ ያደርጋቸዋል። በአጠቃላይ፣ ካንሰር አሳዳጊ እና ስሜታዊ መንፈስን ያቀፈ ነው፣ ይህም ከቤተሰቦቻቸው እና ከማህበረሰባቸው ጋር ጥልቅ ግንኙነት እንዲኖራቸው ያደርጋል። ከሌሎች ጋር የመተሳሰብ ችሎታቸው ጠንካራ ትስስር እንዲፈጥሩ ያስችላቸዋል። የጥበቃ ባህሪያቸው ደህንነታቸው የተጠበቀና የሚወዷቸው እንዲስማማቸው ያደርጋል። በዛሬው ቪዲዮአችን የካንሰር ኮከብ ልዩ ባህሪያቸውን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ እንዲሁም ይህን ቪዲዮ ላይክ እና ለሌሎች ማጋራት እንዳትረሱ። በቀጣይ በሊዮ ቪዲዮ እንመለሳለን።